ሰላም ጤና ይስጥልኝ! የተከበራችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ አርሰናልን የተመለከተ እና ቡካዮ ሳካን የተመለከቱ መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። አርሰናል በቀጣዮቹ ጊዜያት ወሳኝ የሚባሉ የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታዎች ይጠብቁታል። እነዚህ ጨዋታዎች ትልቁን ማድሪድ ነው። በአውሮፓ ቻምፒዮንስ ሊግ መድረክ ላይ ስመ ገናና የሆነውን ማድሪድን የሚገጥምበት ጨዋታ ነው። ሳካ በውድድር ዘመኑ ኳሶችን ለግብ የሚሆኑ ኳሶችንም ለቡድን አጋሮቹ አመቻችቶ በማቀበል ድንቅ እንቅስቃሴን እያደረገ እንደነበር ይታወቃል። ከጉዳቱ በፊት አሁን ተመልሷል። ከጉዳት እንደተመለሰ አስታውቋል። ይህ ምን ያመጣል የሚለውን ነገር እናወራለን። ከዛ ባለፈም በአውሮፓ ቻምፒዮንስ ሊግ ላይ ይሳተፋሉ የሚለው ከወዲሁ እያነጋገረ ይገኛል። ማድሪድን በሚገጥምበት ጨዋታ አርሰናል ይህንን ጉዳይ በሰፊው እንዳስሳለን። አብራችሁን እንድትቆዩ እንጋብዛለን። እንደሚታወቀው ዘንድሮ በአርሰናል በጉዳት ከመሰናበቱ በፊት ከሶስት ወር በፊት ቡካዮ ሳካ ድንቅ እንቅስቃሴን በዘንድሮ የውድድር ዘመን እያደረገ እንደነበር የምናስታውሰው ጉዳዩ ነው። በሁሉም ውድድሮች አርሰናል ካደረጋቸው 24 ጨዋታዎች 22 ግቦችን ነበር ማስቆጠር የቻለው ቡካዮ ሳካ በአምስት ለአንድ ባሸነፉበት ክሪስታል ፓላስን አርሰናል አምስት ለአንድ ባሸነፈበት የክሪስታል ፓላስ ጨዋታ ነበር ዲሴምበር ላይ ተጎድቶ ለሶስት ወራት ከሜዳ ርቆ ቆይቷል ሳካ። አርሰናል በነዚህ ጊዜያት በጣም የተጎዳ እንደሆነ በደንብ ማየት ይችለናል። ከዛ በኋላ የነበረው አርሰናል ቡካዮ ሳካ ከመጎዳቱ በፊት ከሊቨርፑል ጋር የነበረው የነጥብ ልዩነት በሊጉ ማለት ነው ሶስት ነጥብ ነበር፣ ነገር ግን አሁን ከጉዳት ሲመለስ ቡካዮ ሳካ አሁን ያለው የነጥብ ልዩነት ወደ 12 ገደማ ተጠግቷልና ምን ያህል ቡካዮ ሳካ ለአርሰናል አስፈላጊ ተጫዋች እንደሆነ ማሳያ የሚሆን ነገር ነው ይሄኛው። ቡካዮ ሳካ በዘንድሮው የውድድር አመት በ2024/25 ማለት ነው 22 ጨዋታዎችን አድርጎ 9 ግቦችንና 13 ለግብ የሚሆኑ ኳሶችን ማቀበል ችሏል። ይህም ከካይ ሃቨርትዝ፣ ሊሳንድሮ ትሮሳር፣ ዴክላን ራይስ እና ማርቲን ኦዴጋርድ በማስከተል አንደኛ ደረጃ ላይ ነው የሚገኘው ከፍተኛ የጎል ምጣኔም ያለው ነው። በእነዚህ ጊዜያት አርሰናል ምን ያህል ተጫዋቹን እንዳጣውና ምን ያህል ጉዳት እንደደረሰበት በሱ አለመኖር ምክንያት ማሳያ ይሆናል። ቅድም እንዳልኩት የነጥብ ልዩነቱ ሶስት ነጥብ ነበር ከሊቨርፑል ጋር ሳይመለስ ከተመለሰ በኋላ ወደ 12 ገደማ ሆኖ እና አርሰናል በዘንድሮ የውድድር ዘመን በመጀመሪያዎቹ የውድድር ጊዜያት ወይንም ደግሞ ወራት በጣም ስትራግል ያደርግ ነበር በጣም ይቸገር ነበር። በተለይ ግቦችን በማስቆጠር ረገድ ችግሮች እንደነበረበት ይታወቃል። ነገር ግን በዚህ ቡድን ውስጥም ቡካዮ ሳካ ጥሩ እንቅስቃሴን ያደርግ ነበር። አንድ ነጥብ ዜሮ ስምንት በጨዋታ ማለት ነው። በአንድ ጨዋታ በአቨሬጅ ወይንም ደግሞ በአማካይ አንድ ነጥብ ዜሮ ስምንት የግብ ተሳትፎ ነበረው። በአርሰናል በነበረው ሳይጎዳ በፊት በነበረው ሪከርድ ማለት ነውና ይህ ቁጥር ደግሞ ከመሐመድ ሳላ በመቀጠል ሁለተኛ እንዲሆን አስችሎት ነበር። በነበረው ባደረጋቸው ጨዋታዎች 1.08 የግብ ተሳትፎን ሲያደርግ ነበር እና ይህንን ተጫዋች ነው አርሰናል ያጣው። አሁን በ12 ነጥብ በሊጉ ሁለተኛ ደረጃ ላይ ሆኖ ታይቷል። ይሄ የሊጉ ሁኔታ የሊጉ የዋንጫ ፉክክር ያበቃ ይመስላል። አሁን ሊቨርፑል በሰፊ ርቀት እየመራ ነው። ሊቨርፑል ሌላ የዋንጫ አማራጭ የለውም ብቸኛና ያለው ብቸኛ አማራጭ የፕሪሚየር ሊጉ እንደሆነ ይታወቃል። እና ምናልባት አርሰናል ትኩረት አድርጎ ከዚህ በኋላ መጫወት የሚችለው ውድድር የአውሮፓ ቻምፒዮንስ ሊግ ነው። በአውሮፓ ቻምፒዮንስ ሊግ የሚገጥመው ደግሞ ሪያል ማድሪድ ነው። ሪያል ማድሪድ በአውሮፓ ቻምፒዮንስ ሊግ ያለው ሪከርድ ይታወቃል። ስመ ገናና ነው በጣም እና ለዚህ ጨዋታ ይደርሳል የሚለው ከወዲሁ እያነጋገረ ይገኛል። በትላንትናው ዕለት ነው በማህበራዊ ትስስር ገጹ ወደ ልምምድ እንደተመለሰ ያስታወቀው አሁን ቀጣይ ጨዋታዎች ይደረጋሉ። አርሰናል በቀጣይ የፕሪሚየር ሊግ ጨዋታ ያደርጋል። ከዛ በኋላ ያሉት ሁለት ሳምንታት ላይ በአፕሪል 7 እና በአፕሪል 15 ተከታታይ የአውሮፓ ቻምፒዮንስ ሊግ ጨዋታን ከሜዳው እና ከሜዳው ውጭ ያደርጋል። በእነዚህ ጨዋታዎች ምናልባት ቡካዮ ሳካ ሊሳተፍ የሚችለው በሁለተኛው የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ እንደሆነ ነው ስካይ ስፖርት በዘገባው ያመለከተው። ምናልባት በዛ ጨዋታ ላይ አርሰናልን ሊደግፍ ወይም ደግሞ አርሰናልን ወክሎ ሊሳተፍ እንደሚችል ከወዲሁ እየተነገረ ይገኛል። ምናልባት አርሰናል በዘንድሮ የውድድር ዘመን ምናልባት ሳካ በዘንድሮ የውድድር ዘመን ለአርሰናል ካደረጋቸው መሰረታዊ የሚባሉ ነገሮች መካከል አንደኛው የቆሙ ኳሶች አጠቃቀምን የተመለከተ ይገኝበታል። ለምሳሌ ከጉዳቱ በፊት በነበረበት ጊዜ አርሰናል በተከታታይ ከቆም ኳሶች ወይም ደግሞ ሴት ፒስ ከሚባሉ እንትኖች ግቦችን ያስቆጠር ነበር እና ቡካዮ ሳካ ከሶስት ወር በፊት ተጎድቶ ከሜዳ ከራቀ በኋላ ገና ባለፈው ነው ቼልሲ ላይ የቆመ ኳስ ያስቆጠረው። እና እንደውም የቆም ኳሶች አሰልጣኝ የአርሰናል የቆም ኳሶች አሰልጣኝ ኒኮላስ ጆቨ ፎታ አግኝቷል ሲባል ተሰምቷል። የቡካዮ ሳካ ወደ ወደ ጨዋታ መመለስ ለአርሰናል ትልቅ ብስራትን ይዞ ይመጣል ተብሎ ከወዲሁ ነው እየታመነበት የሚገኘው ሳካ ከመጎዳቱ በፊት አርባ ፐርሰንት ወይም ደሞ አርባ ፐርሰንት የሚሆነውን የአርሰናል ግብ ያስቆጠር ነበር ካደረጋቸው ጨዋታዎች በሚኬል አርቴታ ስር አርባ በመቶ የሚሆነውን የአርሰናል ግብ ያስቆጠረው እሱ ነው እና ይህም ቁጥር ምናልባት ምን ያህል ወሳኝ ተጫዋች እንደሆነ የሚያሳይ ይሆናል። ከጊዜ ወደ ጊዜ እያደገ እንደመጣ የሚያሳይ ነው ምናልባት በ2020 የነበረው በ90 ደቂቃ ውስጥ ያለው የግብ ተሳትፎ 0.35 ነበር ምናልባት 2024/25 የውድድር ዘመን ላይ ደግሞ ያለው የግብ ተሳትፎ 1.08 ሆኗል በአማካይ ይሄ ደግሞ ተጫዋቹ ምን ያህል ከጊዜ ወደ ጊዜ አቅሙን እያሳደገ እንደመጣ በሚገባ የሚያሳይ ነው ለሁሉም ቀጣዩ ጨዋታ የሪያል ማድሪድ ጨዋታ ላይ ይሳተፋል አይሳተፍ የሚለው ከወዲሁ እያነጋገረ ይገኛል። ነገር ግን በሁለተኛው ጨዋታ ላይ ተሳታፊ ይሆናል ተብሎ እየተጠበቀ ይገኛል። የሳካ መመለስ በዋናነት ይጠቅማል፣ ቡድኑን ይጠቅማል ተብሎ የሚታሰበው አንደኛው ከኦዴጋርድ ጋር ያለውን ጥምረት ታሳቢ ያደረገ ነው። በዘንድሮ ውድድር ዘመን ከማርቲን ኦዴጋርድ ጋር ቡካዮ ሳካ የሚገርም ጥምረት ያላቸው ናቸው እና ሁለቱ በተጣመሩበት ጨዋታዎች በጣም ድንቅ እንቅስቃሴን ያደርጋሉ። አንዳቸው ለአንዳቸው ለግብ የሚሆኑ ኳሶችን አመቻችተው ሲያቀብሉ በተደጋጋሚ አይተናል። እና ምናልባት ቁጥራዊ መረጃዎችን ለማንሳት ዘጠኝ ጨዋታዎችን ያለነሱ የተጫወቱትን ጨዋታዎች አቻ መውጣት ሲችሉ ስድስት ጨዋታዎችን ደግሞ በሊጉ መሸነፍ ችለዋል። እና ምናልባት የኦዴጋርድ ወይንም ደግሞ የሳካ ወደ ሜዳ መመለስ የኦዴጋርድን መነቃቃት አጠቃላይ የቡድኑን መዋቅርና ስትራክቸር ሊያሻሽልና የተለየ ቡድን ሊያደርገው እንደሚችል ከወዲሁ እየተነገረ ነው የሚገኘው። የሳካ መመለስ ሌላኛው ተጫዋችን አፌክት ያደርጋል ተብለው የሚጠበቀው የኢታን ኗኔሪን ተሳትፎ ሊገድበው እንደሚችል እየተነገረም ነው። ያው እንደሚታወቀው ከሳካ ጉዳት በኋላ ኢታን ኗኔሪ በቋሚነት እየተሰለፈ ይገኛል በሚኬል አርቴታ እውቅና አግኝቶ። ነገር ግን አሁን የሚመለስ ከሆነ ተጠባቂ ወንበር ላይ ሊወርድ እንደሚችል እየተነገረ ነው። አሁን ባለው ሁኔታ በ24 25 0.66 የግብ ተሳትፎ አለው፣ በ90 ደቂቃ ማለት ነው። በአማካይ 0.66 የግብ ተሳትፎ አለው እና ይህ ድንቅ እንቅስቃሴን እያደረገ ያለው ወጣት በሳካ መመለስ ተጽዕኖ ሊደርስበት የሚችል ሌላኛው ተጫዋች ተደርጎ ተወስዷል። በአሉታዊ መልኩ ማለት ነው እና ሁለቱን ተጫዋቾች አንድ ላይ ለማሰለፍ የሚያስችል ያጫዋወት ስልት ከሚኬል አርቴታ እየተጠበቀ ይገኛል። ምክንያቱም ሁለቱም ወሳኝ ተጫዋቾች ስለሆኑ ይህን ማድረግ እንደሚገባ ነው እየተነገረ የሚገኘው። ምናልባት መመለሱ ወደ ጨዋታ መመለሱ ቡካዮ ሳካ ሁሉንም የአርሰናል ችግሮች ይቀርፋል ተብሎ ባይጠበቅም በመሰረታዊነት መነሳት አለበት ተብሎ የሚታሰበው ነገር በምን ያህል ፍጥነት አገግሞ ለቡድኑ ጨዋታዎች ደርሶ ጥሩ እንቅስቃሴዎችን ያደርጋል የሚለው ነገር አሁንም አሳሳቢ የሆነ ጉዳይ ነው። ምክንያቱም ወሳኝ የቻምፒዮንስ ሊግ ጨዋታዎች ሁለት ጨዋታዎች ያሉበት ምናልባት እነዚህ ጨዋታዎች ላይ ቡካዮ ሳካ ከጉዳት እንደመመለሱ በምን ያህል ፍጥነት የአገግሙ እነዚህ ጨዋታዎች ላይ ድንቅ ይሆናል የሚለው ነገር አሁንም አሳሳቢ ነው። ምናልባት አርሰናል አዳጋሽ ሊሆንበት የሚችለው ነገር ይሄ ይመስላል። ከማድሪድ ጋር የመጀመሪያውን የሁለተኛውን በአፕሪል 16 ነው የመልስ ጨዋታውን የሚያደርገው። ምናልባት እሱ ጨዋታ ላይ ነው ይገኛል ተብሎ እየተጠበቀ የሚገኘ እና በዚህ ጨዋታ ላይ የሚሳተፍ ከሆነ ለአርሰናል ቅድም ካልናቸው ነገሮች ውጪ በደንብ ለአርሰናል ይጠቅማል ተብሎ ይታሰባል። ነገር ግን በዋናነት በምን ያህል ፍጥነት ቡድኑን ተዋህዶ እንቅስቃሴዎችን ያደርጋል የሚለው ነገር አሁንም አሳሳቢ መሆኑ የማይደበቅ ነገር ነው። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዘጋጀናቸው መረጃዎች ይህንን ይመስላሉ። በቀጣይ በሌሎች ጉዳዮች እንገናኛለን። መልካም ጊዜ።